ከእነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን እያነሳሳን ቆይታን እናድርጋለን። ዛሬ የሚደረጉ በጣም ተጠባቂ ጨዋታዎች ያሉ በዓለም ዋንጫ የማጣሪያ ጨዋታዎች በተለያዩ አህጉሮች ዛሬም ቀጥለው እየተደረጉ ይገኛሉ። የሚደረጉ ጨዋታዎችም አሉ። እነሱንም ጉዳዮች የምንመለከት ነው የሚሆነው። ቀደም ብሎ የሚጠናቀቁ ጨዋታዎች እንዳሉ ተመልክተናል። እነሱን ጉዳዮችም እያነሳሳን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። እናንተ ቪዲዮአችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ነው የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ቆዩ። ቀደም ብሎ የተደረገ አንድ የወዳጅነት ጨዋታ ለዛሬም ሳውዝ ኮሪያና ብራዚል ያደረጉት እንግዲህ የወዳጅነት ጨዋታ ዛሬ ተደርጓል። የካርሎ አንቸሎቲ ስብስብ ይህንን ጨዋታ በሰፊ የጎል ልዩነት ማሸነፍ የቻሉበት አጋጣሚ ሆኖም ተመዝግበዋል። ብራዚል ይህንን ጨዋታ አምስት ለዜሮ በሆነ ሰፊ ውጤት ነው ጨዋታውን ማሸነፍ የቻለችው እንግዲህ ሙሉ ጨዋታውን ተቆጣጥራ ጨዋታውን ማሸነፍ የቻለችበትን አጋጣሚን የተመለከት ነው። በጨዋታው ላይ አምስት ለዜሮ በሆነ ውጤት ነው ማሸነፍ የቻለችው የኳስ ቁጥጥር ከዛ በተጨማሪ ደግሞ እንዲሁ የጎል ሙከራዎችንም በማድረግ ጭምር የብራዚል ብሔራዊ ቡድን የተሻለው ብሔራዊ ቡድን እንደነበረ ተመልክተናል። ሳውስ ኮሪያ እንግዲህ በሜዳዋ ነው ይህንን ጨዋታ ያስተናገደችው። ነገር ግን ብራዚል ይህንን ጨዋታ ማሸነፍ የቻለችበት አጋጣሚ ሆኖ ተመልክተ ነዋል። ለካርሎ አንቸሎቲ ስብስብ የነዚህን እንግዲህ አምስት ጎሎች ያስቆጠሩት የቸልሲው ተጫዋች የሆነው ኤስቴቫ ዊሊያን ዛሬም ጎል ማስቆጠር የቻለበት አጋጣሚን እንዲሁ የተመለከትንበት ሆኗል። እንግዲህ ሁለት ጎሎችን ነው ዛሬ ማስቆጠር የቻለው ኤስቴቫ ዊሊያን ሁለት ጎሎችን ማስቆጠር የቻለበት መርሃ ግብርን የተመለከት ነው። ከዛ በተጨማሪ ግን እነ ሮድሪጎም ጎል ማስቆጠር ችሏል። ለምሳሌ ሮድሪጎ ዛሬ ሁለት ጎሎችን ነው እንዲሁ ማስቆጠር የቻለው። ቀሪውን አንድ ጎል ደግሞ ቪኒሲዮስ ጁኒየር ማስቆጠር የቻለው ተጫዋች እንደሆነም ተመልክተናል ቪኒሲዮስ ጁኒየር ጎል ሲያስቆጥር ማቲያስ ኩኛህን አሲስት ያደረገለት። ለሮድሪጎ ደግሞ እንዲሁም ቪኒሲዮስ ጁኒየር እና እንዲሁ ካርሎስ ካሴሜሮ አሲስት አድርገውለታል። የኤስቴቫ ዊሊያን የመጀመሪያው ጎል ሲቆጠር ደግሞ ብሩኖ ጉማሬሽ ነው አሲስት ማድረግ የቻለው። በአጠቃላይ አምስት ለዜሮ በሆነ ሰፊ ውጤት ዛሬ ብራዚል ሳውዝ ኮሪያን ማሸነፍ የቻለችበት አጋጣሚን የተመለከት ነው። በአውሮፓ የዓለም ዋንጫ የማጣሪያ ጨዋታዎች ዛሬ በርከት ብለው የሚደረጉ ነው የሚሆነው። እንዲሁ ደግሞ በአፍሪካም የሚደረጉ ጨዋታዎች አሉ። በአውሮፓ የሚደረጉ ጨዋታዎችን ለማስቀደም ያክል ዛሬ በርከት ያሉ ጨዋታዎች ይደረጋሉ። በአውሮፓ ከነዚህ መካከል ቤልጅየም ዛሬ ጨዋታዋን ዛሬ ጨዋታዋን ታደርጋለች ምሽት ሶስት ሰዓት ከአርባ አምስት ሲል ከኖርዝ መሴዶኒያ ጋር የሚያደርጉት ጨዋታ ዛሬ በዓለም ዋንጫ የማጣሪያ ጨዋታ በአውሮፓ ከሚደረጉት መርሃ ግብሮች መካከል አንደኛው ነው። ሌላኛው ፈረንሳይና አዘርባጃን የሚያደርጉት ጨዋታ እንዲሁ ዛሬ ከሚደረጉ ጨዋታዎች መካከል ይጠበቃል። የፈረንሳይ ብሔራዊ ቡድን ተጠባቂ ነው የዛሬው ጨዋታው። እንዲሁ ጀርመንም ዛሬ ከሉክዘምበርግ ጋር የምታደርገውም ጨዋታ አለ። ከዛ ውጭ ግን አይስላንድ ከዩክሬን፣ ኮሶቮ ከስሎቬኒያ፣ ኖርዘርን አየርላንድ ከስሎቫኪያ፣ ስዊድን ደግሞ ከስዊዘርላንድ ጋር የሚያደርጓቸው መርሃ ግብሮች ዛሬ በአውሮፓ ዞን የዓለም ዋንጫ ማጣሪያ ጨዋታዎች ናቸው። እነዚህ የጠቀስኳቸው ሁሉም ጨዋታዎች የሚደረጉት ምሽት 3 ሰዓት ከ45 ሲል ነው። እነዚህ ጨዋታዎች ዛሬ የሚደረጉት ክለቦችን የተመለከቱ ስፖርታዊ ጉዳዮችን ደግሞ እናንሳ። ማንቸስተር ዩናይትድን የተመለከቱ መረጃዎችን በማስቀደም ነው የምንጀምረው። ፖርቱጋላዊው የማንቸስተር ዩናይትድ ካፕቴን የሆነው ብሩኖ ሚጌል ፈርናንዴስ ከማንቸስተር ዩናይትድ ጋር ታሪክ መስራት እንደሚፈልግ ተናገረ። ተጫዋቹ በተለይ ሰሞኑን ከሳዑዲ አረቢያ ክለቦች ጋር በተያያዘም በተደጋጋሚ ስሙ እየተነሳ ይገኛል። የሳዑዲ አረቢያ ክለቦች ይህንን ተጫዋች ለማስፈረም ጥረቶችን እያደረጉ ነው የሚሉ ጥያቄዎች ሲነሱ ነበር። በተለይ የሳዑዲው ክለብ አልሂላል ይህንን ተጫዋች ለማስፈረም ፍላጎት እንዳለው ባለፈው ክረምት ጀምሮ ስሙ ሲነሳ እንደነበር ይታወሳል። አሁንም ቢሆን ይህንን ተጫዋች ለማስፈረም ትልቅ ጥረቶችን ማድረጉን እንደሚቀጥልና ማንቸስተር ዩናይትድም ይሁን ክለቡ ማንቸስተር ዩናይትድም እንዲሁ ተጫዋቹ ብሩኖ ፈርናንዴዝም ይሁኑ ዝውውሩን ውድቅ ቢያደርጉትም ነገር ግን እነሱ አሁንም ጥያቄውን ማቅረባቸውን ወደኋላ እንደማይሉን የተገለጸው፣ ነገር ግን ተጫዋቹ ምላሹን ሰጥቷል። በማንቸስተር ዩናይትድ ቤት ታሪክ መስራት እንደሚፈልግ ነው የተናገረው። ፖርቱጋላዊው የማንቸስተር ዩናይትድ ካፕቴን ብሩኖ ሚጌል ፈርናንዴዝ በማንቸስተር ዩናይትድ ቤት በመቆየት ታሪክ መስራት እንደሚፈልግ ይፋ ተደርጓል። በብሩኖ ፈርናንዴዝ እና በሳዑዲ መካከል በ2026 ሊፈጸም የተዘጋጀም ምንም አይነት የዝውውር ስምምነት እንደሌለም ጭምር መረጃዎች ያሳያሉ። የብሩኖ ሙሉ ትኩረት በማንቸስተር ዩናይትድ መቆየትና ለክለቡም ትልቅ ታሪክን መስራት እንደሆነ ጭምር እየተገለጸ ነው የሚገኘው። ነገር ግን አንዳንድ አንድ ዘገባዎች እንደሚያሳዩት ከሆነ እንግዲህ ማንቸስተር ዩናይትዶች ይህንን ተጫዋች በሚቀጥለው ክረምት ለመሸጥ ከወዲሁ ከስምምነት ደርሰዋል። ስልሳና ሰባ ሚሊየን ፓውንድ ከዛም በላይ ሊቀበሉበት ዝግጁ ናቸው። ይሄ ዓመት የመጨረሻው ነው የሚሉ አይነት ሀሳቦች ሲነገሩ እንደነበር የሚታወስ ነው። ነገር ግን የተረጋገጠ ጉዳይ እንደሌለው ነው መረጃዎች የሚያሳዩት። ሌላኛው ከማንቸስተር ዩናይትድ ጋር በተያዘም የሚነሳው ጉዳይ ግሌዘሮች ምናልባት ማንቸስተር ዩናይትድን ለመሸጥ ሊያስቡ የሚችሉበት እድል እንዳለም የሚያሳዩ መረጃዎች ደግሞ ሰሞኑን እየወጡ ይገኛሉ። በተለይ ቤን ጃኮብስ እንዳጋራው ከሆነ ግሌዘር ቤተሰቦች አሁንም ቢሆን አምስት ቢሊየን ፓውንድ ይጠይቃሉ እየተባለ ይገኛል። የግሌዘር ቤተሰቦች አሁንም ጥያቄያቸው አልተቀየረም። ከአምስት ቢሊየን ፓውንድ በላይ ክለቡን ለመሸጥም ይፈልጋሉ የሚል መረጃዎች እየወጡ ነው። ከወደ ተባበሩት አረብ ኤምሬትስ ደግሞ አንድ ግሩፕ በክለቡ ላይ ኢንቨስት ለማድረግም ፍላጎት እንዳለው የሚያሳዩ መረጃዎች ይወጣሉ ኮዲዩ የክለቡን ሌጀንዶችም የግሩፕን ማናገሩ ጭምር ነው እየተነገረ የሚገኘው ምናልባት የግሩፕ ማንቸስተር ዩናይትድን መግዛት የሚፈልግ ከሆነ ግሌዘሮች በቀጥታ ይህንን ክለብ የመሸጥ ሙሉ መብት አላቸው ሰር ጂም ራትክሊፍን ጭምር ሳያማክሩ ማለት ነው ስለዚህ ማንቸስተር ዩናይትድን ለመሸጥ ሙሉ እንግዲህ ፍላጎቱ ካላቸው የመሸጥ እድሉ ይኖራቸዋል ተብሎ ይታሰባል። ምናልባት ግን ሰር ጂም ራትክሊፍ ሙሉ ፐርሰንቱን ደግሞ መጠቅለል የሚፈልጉ ከሆነ ቅድሚያ እንደሚሰጣቸውም የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ማንቸስተር ዩናይትድ አንቷን ሴሜኒዮን በክረምቱ የዝውውር መስኮት ዋነኛ ኢላማ አድርጎ መያዙ እየተነገረ ነው። ከማንቸስተር ዩናይትድ በተጨማሪ ግን ሌሎች በርከት ያሉ ክለቦችም ይህንን ተጫዋች ይፈልጉታል። በተለይ አቋሙን በዚሁ የሚቀጥል ከሆነ በርከት ያሉ ክለቦች ይህንን ተጫዋች ለማስፈረም ጥረት ማድረጋቸው አይቀሬ ነው የሚመስለው። ምክንያቱም በጣም ጥሩ የሚባል ጊዜን ዘንድሮ እያሳለፈ ነው የሚገኘው። ከማንቸስተር ዩናይትድ በተጨማሪ እንዳልኳችሁ ቶትንሃም ሆትስፐርስ እና ማንቸስተር ሲቲም የተጫዋቹን ሁኔታ በቅርበት እየተከታተሉ ከሚገኙ ክለቦች መካከል የሚጠቀሱ ናቸው። ማንቸስተር ዩናይትድ ከባለፈው የዝውውር መስኮት ጀምሮ ተጫዋቹን በተቀዳሚ ኢላማ ዝርዝራቸው ውስጥም አካተውት እየተከታተሉት እንደሚገኝ ነው መረጃዎች እየወጡ የሚገኙት። አሰልጣኝ ሩበን አሞሪም ተጫዋቹ በግራም ሆነ በቀኝ መስመሩ ላይ እርሱ በሚፈልገው የአስር ቁጥር ሚና ተገቢ ግልጋሎትን ይሰጣል የሚል እምነት እንዳላቸው ነው እየተነገረም እንደሚገኝ ቲም ቶክ የተባለው የመረጃ ምንጭ እየገለጸ የሚገኘው ነው። ዲዬጎ ፎርላን ይናገራል። አንዴ ከቸልሲ ጋር በነበረን ጨዋታ እየተመራን፣ ሰር አሌክሳንደር ቻፕማን ፈርጉሰን ከተጠባባቂ ወንበር ተነስቼ እንዳማሙቅና ወደ ሜዳ እንድገባ አዘዘኝ። በነበረው ከባድ ዝናብና በሜዳው እርጥበታማነት ረዘም ላሉ ጣቶች ያሉት ታኬታ እንዳደርግም ነገረኝ። እኔም እሺ ያልኩት እንግዲህ ከአማማኩኝ በኋላም ፈርጉሰን ወደ ሜዳ ቀይሮ አስገባኝ። ከጥቂት ደቂቃዎች በኋላ ግልጽና ጥሩ የግብድል አገኘሁኝ። ነገር ግን ተንሸራትቼ በመውደቄ ሳልጠቀምበት ቀረው። ብዙም ሳልቆይ ሌላ ግልጽ የግብድል አገኘው። አሁንም ግን ሚዛኔን መጠበቅ አቅቶኝ ሳልጠቀምበት ቀረው። ደነገጥኩኝ። በፍጥነት ፈርጉሰን ወደ አለበት መስመር ወጥቼም ታኬታ ለመቀየር ሄድኩኝ። ፈርጉሰን የያስኩትን ታኬታ ተቀብሎ መታኝ። ለመቀየር እያሰብኩትን ታኬታም ሰብስቦም ከስራ ያርቆ ወረወረውና ባደረኩት ታኬታ ጨዋታውን እንድጨርስ ነገረኝ። ያም ጨዋታ በማንቸስተር ዩናይትድ ማሊያ የመጨረሻ ጨዋታ ሆነ ሲልም ጭምር ነው። ዲየጎ ፎርላን ከማንቸስተር ዩናይትድ ስለወጣበት አጋጣሚም እንዲሁ ሀሳቡን የተናገረው ጄሚ ካራገር ይናገራል። እኔ አሰልጣኝ መሰናበት ማለት አለበት ማለት አልፈልግም። ይህ ክብር የሌለው ነገር ነው። እናም የአንድ ሰው ስራ ላይ መፍረድም አልፈልግም ነገር ግን እኔ በደረስኩበት ነጥብ እንደማስበው ሩበን አሞሪም ከስራው መሰናበቱ ግን አይቀሬ ነው የሚመስለኝ ነገር የሩበን አሞሪም መሰናበት ከገና በፊት መሆኑ የማይቀር ይመስለኛል። ምናልባት ማንቸስተር ዩናይትድ እየተለየ ለውጥን ካላሳየን በስተቀር አሰልጣኝ ሩበን አሞሪም የሚሰናበትበት ጊዜ ሩቅ አይመስለኝም ሲልም ጭምር ነው ጄሚ ካራ ጋር የተናገረው። ነገር ግን እኔ አሰልጣኝ ይሰናበት ብዬ ግን ቃሎችን መናገር አልፈልግም አልወድምም ሲልም ጭምር ነው ጄሚ ካራ ጋር የተናገረው። አርሰናልን የተመለከቱ መረጃዎችን ወደ እናንተ እናደርስ፣ ወደ ቤተሰቦቻችን የቀድሞ የማንቸስተር ዩናይትድ ተጫዋች ፖል ስኮርስ ስለ አርሰናል እንዲህ ሲል ነው ሐሳቡን የሰጠው ጥሩ ክለብ ወደ ዋንጫው መንበር እየመጣ እንደሆነ ይሰማኛል። ልክ ማንቸስተር ሲቲ ላለፉት ዓመታት በሊጉ ላይ እንዳሳዩት በእነዚህ ዓመታት ላይ አርሰናል ዋንጫውን ማሳካት አልቻለም፣ ነገር ግን በሚገባ ሲፎካከር ግን ተመልክተ ነዋል በሊጉ መጀመሪያ ወቅት ላይ የአሸናፊነት መንፈስ አልታየባቸውም ነበር። ነገር ግን በኒውካስል ዩናይትዱ ጨዋታ ላይ የተለየ ነገር ማሳየት ችለዋል። አርቴታ በጨዋታው ላይ ኤዜን በቋሚነት አሰልፎ ቀጥሎ ደግሞ ኦዴጋርድን ወደ ሜዳ በማስገባት ሁለቱም ማጣመር ችሏል። ወዲያውኑ የአጮት ስልታቸውም ተቀየረ። እናም በሰዓቱ ያሳዩት የጨዋታ አፈጻጠም የሊጉ ዋንጫ አሸናፊ ከወዲሁ እንድገምትም አድርጎኛል ሲልም ጭምር ነው ሐሳቡን የተናገረው ፖል ስኮልስ። የ25 ዓመቱ ፖላንዳዊ ተከላካይ የሆነው ጃኮቭ ክቬር አርሰናልን በውሰት ከለቀቁት ተጫዋቾች ውስጥ አንደኛው ነው። ተጫዋቹ ስለ ዝውውሩ ሲናገርም እኔ አርሰናልን የለቀኩት ሳልፈልግ ቀርቼ አይደለም፣ ይልቁንም ራሴ ያሳለፍኩት ውሳኔ ነው ሲል ይናገራል። ስለ ዝውውሩ ለአርቴት አስረድቼው ነበር፣ እሱም በሚገባ ተረድቶኛል እንዲሁም ደግሞ ላሳየሁት ነገር በሙሉ አመስግኖኛል። በአርሰናል ቤት አይፈለግም የሚሉ ዘገባዎችን ስመለከት ስቄ ነበር። እኔ በአርሰናል ቤት ያለመፈለግ ስሜት ተሰምቶኝ አያውቅም ወይም ደግሞ ልቀቅ ተብዬም ልገፋበት የምችልበት ምክንያት የለም። ውሳኔውን የወሰንኩት እኔና እኔ ብቻ ነኝ። እኔ በክለብ ውስጥ በቋሚነት መጫወት እንፈልጋለሁ፣ ነገር ግን ጋብርኤል ማጋሌሽና ዊሊያም ሳሊባ ከፊት ያሉ እነሱ እያሉ ደግሞ የመሰለፍ ዕድሌም አናሳ እንደሆነ ገባኝ። ስለዛም ነው መልቀቁን የመረጥኩት ሲል ይናገራል በ2023 ጃኮቭ ክቨር ስፔዝያን ለቀው አርሰናልን መቀላቀሉ የሚታወስ ነው። በክረምቱ የዝውውር መስኮት ደግሞ አርሰናልን ለቆ የፖርቱጋሉን ክለብ ፖርቶን በውሰት መቀላቀል ችሏል። ፖርቶች ተጫዋቹ አሁን ላይ በውሰት ይውሰዱት እንጂ ውሉ ላይ እንግዲህ 17 ሚሊዮን ዩሮ አውጥተው የመግዛት ግዴታ እንዳለባቸው ተደንግጓል። ጃኮቭ ክቬር ወደ ፖርቶ ካመራበት ቀን አንስቶም በሊጉ ላይ ምንም አይነት ሽንፈት አላስተናገዱም። ወደ ፖርቶ ማምራቴ ከደረጃ ዝቅ ብያሉ ብዬ አላስብም። አርሰናልና ፖርቶ ብዙ የሚያመሳስላቸው ነገሮች አሉ። በፖርቱጋል ሊግ ላይ ትልቅ ክለብ ናቸው። ትልቅ ዓላማም አላቸው። አስደናቂ ክለብና ታሪክም አላቸው። እናም ከአርሰናል ልቅ ወደ ፖርቶ መምጣት ያን ያክል ዋው የሚያስብል ነገር አይደለም። ምክንያቱም የክለቡን ታሪክ ስንጎበኝም የክለቡን ታሪካዊ ተጫዋቾች ስንተዋወቅና ከድሮ ጀምሮ ስለ ክለቡ የተሰሩ ፊልሞችን ስመለከትም ወደ ትልቅ ክለብ እንደመጣውኝም በደንብ ተረድቻ ያለው ሲል ነው ጃኮቭ ክቬር ሀሳቡን የሰጠው ወደ ፖርቶ ከተዘዋወረ በኋላ። ቡካዮ ሳካም ሰሞኑን ወደ አቋሙ እንደተመለሰ የሚያሳዩ ፍንጮችን በደንብ እየተመለከትን እንገኛለን። እንግዲህ ቡካዮ ሳካ ትላንትና የእንግሊዝ ብሔራዊ ቡድን ባደረገው የወዳጅነት ጨዋታ ላይም ጎል አስቆጥሯል። ትላንትና ከዌልስ ብሔራዊ ቡድን ጋር ነበር ጨዋታቸውን ያደረጉት ሶስት ለዜሮ በሆነ ውጤት ነው ጨዋታውን ያሸነፉት። በጨዋታው ላይ ጎል ማስቆጠር ችሏል። ከሶስቱ ጎሎች መካከል አንዱን ያስቆጠረው እሱ ነው። ሞርጋን ሮጀርስና ኦሌ ዋትኪንስ ደግሞ ቀሪዎቹን ጎሎች ያስቆጠሩ ተጫዋቾች ናቸው። ቡካዮ ሳካ ወደ ምርጥ ብቃቱ ስለመመለሱም ጥያቄዎች ቀርበውለት ነበር። በእርግጥም የውድድር ዘመኑ ሲጀመር ጉዳት አጋጥሞኛል። ይህም ደግሞ ትንሽ አቀዝቅዞኝ ነበር፣ ነገር ግን አሁን እንደገና ጥሩ ስሜት እየተሰማኝ ነው ይላል። አሁንም በጥሩ ሁኔታ ላይ አይደለሁም፣ እናም ባለፉት ሶስት ጨዋታዎች ላይ ግብ አስቆጥሬያለሁ፣ በዚህም ደስተኛ ነኝ። እናም በዚህ መንገድ መቀጠል እንፈልጋለሁ ሲል ጭምር ነው ቡካዮ ሳካ ሀሳቡን እየተናገረ የሚገኘው። ሪያል ማድሪድን የተመለከቱ መረጃዎችን እናንሳ። ከቪኒሲዮስ ጁኒየር ጋር ያለን ግንኙነት አሁን ተሻሽሏል ብሏል ኬሊያን ኤምባፔ። ፈረንሳዊው የፊት መስመር ተጫዋች ኬሊያን ኤምባፔ ከቪኒሲዮስ ጁኒየር ጋር ጥሩ ግንኙነት እንዳላቸው ነው የገለጸው። ከቪኒሲዮስ ጋር በጣም ጥሩ ግንኙነት አለን፣ ካለፈው አመት የበለጠ ተግባብተናል ሲል ኬሊያን ኤምባፔ ይናገራል። አክሎም ምክንያቱ እርስ በርስ በደንብ ተዋውቀናል፣ እሱ ምርጥ ተጫዋችና ምርጥ ሰው ነው ሲልም ተደምጧል። ሁለት ታዋቂ ተጫዋቾች በአንድ ቡድን ውስጥ ነን፣ ሰዎች ስለኛ እንደሚያወሩ እናውቃለን። ነገር ግን ዓላማችን ተመሳሳይ ነው ማድሪድ ዋንጫ እንዲያሸንፍም መርዳት ነው፣ ሲል ኬሊያን ኤምባፔ ከቪኒሲዮስ ጁኒየር ጋር ስላለው ግንኙነትም ሀሳቡን ሰጥቷል። ስፔናዊው የሪያል ማድሪድ አሰልጣኝ የሆነው ሻቪ አሎንዞ ኤንድሪክ ፊሊፔ በዚህ ዓመት መደበኛ የጨዋታ ሰዓት ማግኘት እንደሚቸገር እንደተናገሩት ተገልጿል። ይሁን እንጂ ኤንድሪክ በሪያል ማድሪድ ቤት ስኬታማ መሆን ስለሚፈልግ በክለቡ ለመቆየት መወሰኑን የተነገረው የብራዚሉ አሰልጣኝ ካርሎ አንቸሎቲ በማድሪድ ቆይታቸው ለኤንድሪክ ትልቅ ዋጋ እንደሚሰጡ ነው የተነገረው። ኤንድሪክ አሁን ላይ ከዓለም ዋንጫ በፊት ወደ ብሔራዊ ቡድኑ ለመመለስ በማለምም የጨዋታ ጊዜ ለማግኘት እየሰራ መሆኑ ተገልጿል። ኤንድሪክ እና ወኪሎቹ የተጫዋቹን የዓለም ዋንጫ ተሳትፎ እድል ለማሳደግ በቀጣይ ጥር ወር ላይ ሁኔታውን እንደሚመለከቱ ነው የተነገረው። በተጨማሪም የጨዋታ ሰዓት ለማግኘት በውሰት መልቀቅም አማራጭ ሊሆን እንደሚችልም ጭምር እየተጠቆመ እንደሚገኝ ዘ አትሌቲክ የተባለው የመረጃ ምንጭ ይፋ አድርጎታል። የአደም ዋርተን ዝውውር ዋጋ ወደ 80 ሚሊዮን ዩሮ የማይወርድ ከሆነ ሪያል ማድሪድ እንግዲህ ቼማን ከስቱትጋርት በ10 ሚሊዮን ይመልሰዋል ተብሎ ይታሰባል። እንግዲህ አደም ዋርተንን ለማስፈረም ሪያል ማድሪድ ፍላጎት እንዳለው ይነገራል። ነገር ግን እዚህ ተጫዋች ላይ ክሪስታል ፓላሶች ይለጥፉበታል ተብሎ የሚታሰበው ገንዘብ ግን እጅግ በጣም ከፍ ሊል እንደሚችል በርካቶች እየገመቱ ነው የሚገኙት። ይህንን ተከትሎ ሪያል ማድሪዶች የዚህ ተጫዋች ዋጋ ዝቅ ማይል ከሆነ ሌላኛውን ተጫዋቻቸውን ቼማን መመለስን ምርጫቸው ሊያደርጉ እንደሚችሉ ይነገራል። በእርግጥ አደም ዋርተንን ለማስፈረም ከሪያል ማድሪድ በተጨማሪ ሌሎች በርከት ያሉ ትልልቅ ክለቦችም ዝውውሩ ላይ በትልቁ ፉክክሮችን እንደሚያደርጉ ይገመታል። ነገር ግን ሪያል ማድሪድ ደግሞ ዋነኛው ፈላጊ እንደሆነ ዲያሪዮ አስ የተባለው የመረጃ ምንጭም እየተናገረ ነው። ፍራንኮ ማስታንቱኖ ይናገራል ኤምባፔ በሪያል ማድሪድ በአሪፍ ሁኔታ ተቀብሎኛል እሱ የሚደነቅ ተጫዋችና ከመጀመሪያው ቀን ጀምሮም በደንብ እየተንከባከበኛለም ምርጥ ሰው ነው ሲልም ጭምር ነው ፍራንኮ ማስታንቱኖ ስለ ኬልያን ኤምባፔ የተናገረው ሉካስ ቫስኪዩስ ሲናገር በእኔ ላይ ትልቅ ትውስት ያሳረፉብኝ የቡድን አጋሮች ያሉ ናቾ ዳኒ ካርቫሃል ሉካ ሞድሪች ሰርኪዮ ራሞስ ማርኮ አሴንሲዮ ቶኔ ክሮስ እነሱን መጥራት እችላለሁ በሪያል ማድሪድ እነሱን በጣም እድለኛ ነኝ ሲልም ጭምር ነው ሉካስ ቫስኬዝ የተናገረው። ሁለት ታዋቂ እግር ኳስ ተጫዋቾች በአንድ ቡድን ውስጥ እየተጫወትን እንገኛለን። ሰዎች ስለኛ ብዙ ነገሮችን እንደሚያወሩም እናውቃለን። ስለዚህም እኛ ግን ተግባብተን ስራችንን መስራት ይኖርብናል ሲል ኪሊያን እምባፔ ሀሳቡን ሰጥቷል። ቲያጎ ፒትራች ሀሳቡን ሲናገር ፌዴሪኮ ቫልቬርዴን በጣም እወዳለሁ በሁለታችን መካከል የሚያመሳስለን ነገር እያለ እንግዲህ እንዳለ እናውቃለን። አንዳንድ ምክሮችን የሚሰጠኝ ያለ ብቻ የሚደነቅ ሰው ነው። አሁን ላይ ካሉኝ አይዶሎችና ሮል ሞዴሎች መካከል አንደኛው ነው ሲል ቲጎ ስለ ፌዴሪኮ ቫልቬርዴ ሀሳቡን ይናገራል። ሌላኛው ጎንዛሎ ጋርሲያ ነው ሀሳቡን የሰጠው። ሁሌም የሚኖረኝ ብቸኛው አማራጭ በሪያል ማድሪድ መቆየት ብቻ ነው። የዓለማችን ምርጡ ክለብ ነው። እናም ፉክክሩ ደግሞ ጣሪያ በነካበት ሰዓት ላይ ነን። ነገር ግን ለእኔ የዋናው ቡድን ውስጥ መጫወት ህልሜ ነው። እዚህ ደግሞ በመቆየት የመቼ ማለት ጸጸትም ሲልም ጭምር ነው ጎንዛሎ ጋርሲያ እየተናገረ የሚገኘው ይህንን ሀሳብ ነው የሰጠው። እንግዲህ በአጥቂ መስመር ላይ በጣም ትልቅ ፉክክር እንዳለ ይታመናል። በዓለም ክለቦች ዋንጫ ላይ በጣም ጥሩ ነገሮችን እንዳሳየም እናስታውሳለን። ነገር ግን በሪያል ማድሪድ ቤት አይነክ የሆነ አጥቂ አለ። ኬልያን ምባፔ በፊት መስመሩ ላይ እንዳለ ይታወቃልና እነ ጎንዛሎ ጋርሲያ፣ ኤንድሪክ ፊሊፔ በቋሚነት የመሰለፍ እድል ለማግኘት በጣም እንደሚቸገሩ ይታመናል። በሪያል ማድሪድ ቤት በመቆየቴም አለ ጸጸትም ሲልም ጭምር ነው የተናገረው። ነገር ግን ምርጥ ፉክክር ያለበት ቡድን እንደሆነ ግን ጠንቀቅ ያውቃለው ሲል ይናገራል ጎንዛሎ ጋርሲያ። ሌላኛው ሉካስ ቫስኪዩዝ ያነሳው ሀሳብ ነው። ቪኒሲዮስ ጁኒየር አንዳንድ የምንናገረውና የምንመክረውን ነገር አይሰማም። የራሱን ምርጥ ቨርዥን ለማሳየት አንዳንድ ከእግር ኳስ ጋር የማይገናኙ አላስፈናጊ ነገሮችን ማቆም ይኖርበታል። ያ ደግሞ ሁሌ መተው ይከብደዋል። እኛ ሁሌ እንነግረዋለን ነገር ግን አንዳንድ ሳይማን ይቀራል ሲል ሉካስ ቫስኪዩስ ሐሳቡን ሰጥቷል። የቀድሞው የሪያል ማድሪድ ተጫዋችና አሁን በባየር ሌቨርኩዘን እየተጫወተ የሚገኘው ተጫዋች የፕሪምየር ሊግ የወሩ ምርጥ ተጫዋች ይፋ ተደርጓል። ሰባተኛ ሳምንቱ ላይ የደረሰው የተወዳጁ የእንግሊዝ ፕሪምየር ሊግ የወርሃ መስከረም የወሩ ምርጥ ተጫዋች ይፋ ተደርጓል። በዚህ መሰረትም ኖርዌያዊው የማንቸስተር ሲቲ የፊት መስመር አጥቂ የሆነው ኤርሊንግ ብራውት ሀላንድ የወሩ ምርጥ ተጫዋች በመሆን መመረጥ ችሏል። ኤርሊንግ ሀላንድ በወሩ ባደረጋቸው ጨዋታዎችም አምስት የሊግ ግቦችን ማስቆጠር ችሏል። የፕሪምየር ሊጉ የመጀመሪያ ወር ምርጥ ተጫዋች ሽልማትን ጃክ ግሪሊሽ ማሸነፉን እናስታውሳለን። አሁን ደግሞ የማንቸስተር ሲቲ ተጫዋች የሆነው ኤርሊንግ ብሮት ሀላንድ ነው ማሸነፍ የቻለው። በእርግጥ ጃክ ግሪሊሽም ንብረትነቱ የማንቸስተር ሲቲ ነው፣ በውሰት ግን ለኤቨርተን ነው እየተጫወተ የሚገኘው ለዳቪድ ሞይሱ ቡድን ድንቅ ስራዎችን እየሰራ እንደሚገኝ ይታወቃል። የመጀመሪያው የነሐሴ ወርም ምርጡ ተጫዋች ግሪሊሽ ነበር። በመስከረም ወር ደግሞ አሁን ላይ ኤርሊንግ ብሮት ሃላንድ ይህንን ሽልማት ማሸነፉ ነው ይፋ የተደረገው። የፕሪምየር ሊጉ የወሩ ምርጥ አሰልጣኝም ይፋ ተደርጓል። የእንግሊዝ ፕሪምየር ሊግ የ2025/26 የውድድር ዘመን የወረሃ ነሐሴ የወሩ ምርጥ ይቅርታ፣ የወረሃ መስከረም የወሩ ምርጥ አሰልጣኝ ይፋ ተደርጓል። በዚህ መሰረትም የክሪስታል ፓላሱ አሰልጣኝ የሆኑት ኦሊቨር ግላርሰን የወሩ ምርጥ አሰልጣኝ በመሆን መመረጥ መቻላቸውን የተነገረው አሰልጣኝ ኦሊቨር ግላርሰን በክሪስታል ፓላስን እየመሩ በወሩ ካደረጓቸው ሶስት የፕሪምየር ሊግ ጨዋታዎች ሁለቱን አሸንፈው በአንዱ ደግሞ አቻ መውጣታቸው የሚታወስ ነው። አሰልጣኙ ከ11 ዓመታት በኋላ የወሩ ምርጥ ሽልማትን ያሸነፉ የመጀመሪያው የክሪስታል ፓላስ አሰልጣኝ ያደርጓቸዋል። ይህንን ሽልማት በክሪስታል ፓላስ ቤት ለመጨረሻ ጊዜ የተመለከት ነው የዛሬ 11 ዓመት ገደማ እንደሆነም ይነገራል። አሰልጣኝ ፔፕ ጓርዲዮላ ባለፉት አራት ዓመታት ውስጥ የፕሪምየር ሊግ የወሩ ምርጥ አሰልጣኝ ሽልማትን ማሸነፍ እንዳልቻሉ ነው እየተመለከተን የምንገኘው። ባለፉት አራት ዓመታት ውስጥ የፕሪምየር ሊግ የወሩ ምርጥ ሽልማትን ማሸነፍ አልቻሉም። በእነዚህ አራት ዓመታት ግን አሰልጣኝ ፔፕ ጓርዲዮላ ሶስት የፕሪምየር ሊግ ዋንጫዎችን ማሳካት መቻላቸውን የምናስታውሰው ነው። ነገር ግን የወሩ ምርጥ አሰልጣኝ ሽልማትን ግን እንዳላሸነፉ ነው የተገለጸው። በቂ ድጋፍ አልተሰጠንም፣ በጣም ያሳዝናል ብሏል። ቶማስ ቱሄል ነው ይህንን ሀሳብ የሰጠው የሶስት ዋና ብስታ አሰልጣኝ ቶማስ ቱኬል ትናንትና ዌልስን ሶስት ለዜሮ ባሸነፉበት የወዳጅነት ጨዋታ የነበረው ድጋፍን ተችተውታል። ስቴዲየሙ በዝምታ ተሞልቶ ነበር ያሉት ቶማስ ቱኬል ከደጋፊዎች ምንም አይነት ጉልበት አላገኘንም ሲሉ ጭምር ነው ከድጋፉ ጋር በተያያዘ ጥያቄዎች እንዳለባቸው ሀሳባቸውን የሰጡት ተጫዋቾቹ ከደጋፊዎች የበለጠ አድናቆት የሚሰጥ ነገር ሜዳ ላይ አሳይተዋል። ጨዋታውን የሚመጥን ድጋፍ ግን የለም ሲሉ ነው አሰልጣኝ ቶማስ ቱኬል ሐሳባቸውን የሰጡት አክሎም፣ ከፍ ብሎ ሲሰማ የነበረው የዌልስ ደጋፊዎች ድምፅ ነበር። ለዚህ ደግሞ በጣም አዝነናል ሲልም ጭምር ነው ቶማስ ቱሄል የተናገረው። ቶማስ ሙለር ደግሞ በተንታኝነት ሊመጣ እንደሆነ ሰምተናል። ጀርመናዊው ተጫዋች የሆነው ቶማስ ሙለር በቀጣዩ የ2026 የዓለም ዋንጫ ውድድር በተንታኝነት ለማገልገል ስምምነት መፈጸሙ ነው የተገለጸው። በዓለም ዋንጫ ወቅትም ቶማስ ሙለር በሜንታ ቴሌቪዥን ጨዋታዎችን እንደሚተነትን ነው የተገለጸው። የእግር ኳስ አስተላላፊ ቴሌቪዥን ጣቢያው ሁሉንም እንግዲህ የዓለም ዋንጫ ጨዋታዎች ጀርመን ውስጥ እንደሚያስመለክት ነው የተነገረው። ከ25 ዓመታት በኋላ ከባየር ሚኒክ ጋር የተለያየው ቶማስ ሙለር አሁን ላይ በካናዳ ሊግም በመጫወት ላይ እንደሚገኝ መረጃዎች ያሳያሉ። ቤተሰቦቼ የኔን ጨዋታ መከታተል አቁመዋል ብሏል አንቶኒ ቴይለር ልምድ ካላቸው የፕሪሚየር ሊግ ዳኞች መካከል የሚጠቀሰው አንቶኒ ቴለር የ2023 ዩሮፓ ሊግ ፍጻሜ ጨዋታ አስከፊ ነበር ሲሉ ነው የተናገሩት። ከዛ ፍጻሜ በኋላ ቤተሰባቸው የሚመራቸውን ጨዋታዎች መከታተል ማቆሙን አንቶኒ ቴለር ይናገራል። በወቅቱ ሮማ የተሸነፈበት የፍጻሜ ጨዋታ በኋላ ዋና ዳኛው ከቤተሰቦቻቸው ጋርም በሮማ ደጋፊዎች ጥቃት ደርሶባቸው እንደነበር የሚታወስ ነው። በተጨማሪም የወቅቱ የሮማ አሰልጣን ዦዜ ሞሪኒዮ ዳኛውን የመኪና ማቆሚያ ውስጥ ጠብቀው አለመግባባት ውስጥ ገብተው እንደነበር ይታወሳል። በወቅቱ የተፈጠረውን ያስታወሱት አንቶኒ ቴለር በ እንከባድ ደረጃ ያጋጠመኝ በጣም መጥፎ ሁኔታ ነበር ሲሉ ጭምርነው የተናገሩት። ዋና ዳኛው አክሎም ቤተሰቦቼ በዛ አጋጣሚ ከደረሰባቸው ጥቃት በኋላ አንድም የኔን ጨዋታ ስቴዲየም ተገኝተው አልተመለከቱም ሲል ጭምር ነው አንቶኒ ቴለር ሀሳቡን የተናገረው። ኤስቴቫው ዊሊያንም ሀሳቡን ሰጥቷል። ማሬስካ ከኔ ጋር ስፓኒሽ በመናገር እኔን ለመርዳትና ለማገዝ ይሞክራል። ይህ በእውነት በጣም ጥሩ ነው ብዬ አስባለሁ። እናም ደግሞ እሱ እያለፈ ያለበት ነገርን አስበዋለሁ። እሱ የሚደነቅ ሰው ነው፣ ድንቅም አሰልጣኝ ነው ብዬ አስባለሁ። ስለ እሱ ምንም አይነት ቅሬታ የለኝም። ከኔ የተሻለውንና ምርጡን ነገር ለማውጣትም ከኔ ጋር ሁልጊዜ ይነጋገራል። ስለዚህም በሜዳ ላይም የተሻለ ነገር መስጠት እችላለሁ። ስለዚህም ከእሱ ጋር ያለኝ ግንኙነትም በጣም ጥሩ ነው ሲል ጭምር ነው የተናገረው ስቴቫኦ ዊሊያን። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በስፋት የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁንም ከኛ ጋር ስላደረጋችሁ እጅግ እጅግ ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን መልሰን በድጋሚ የምንገናኝ ይሆናል። መልካም ጊዜ፣ መልካም ደግሞ ምሽት እንዲሆንላችሁ ነው በአክብሮት የምመኘው።